አቤል ቤተ ክርስቲያን ካገኛት ሴት ጋር ደውሎ ሰላም ዶክተር፣ ትናንትና ቤተ ክርስቲያን ያገኘሽኝ ልጅ ነኝ ሲላት፣ አቤል እንዴት ነህ? ሰላም ነው። እሺ ችግር የለውም ስትለው፣ ዶክተር ላገኘሽ፣ ላናገረሽ እፈልጋለሁ የሚያማክረኝ የሚያዳምጠኝ ሰው ፈልጋለሁ ሲላት፣ ምንም ችግር የለውም ቢሮ መምጣት ትችላለህ፣ ስለዚህ ቦታውን አሳውቀሃለሁ ስትለው እሺ ዶክተር አመሰግናለሁ ብሎ ማሰብ ጀመር። ከዛ አቤልም እሺ ስለዚህ የውስጤን ጭንቀት ለሷ ማናገር አለብኝ ብሎ ተቀጣጠሩና ሄደው የሆነ ክበብ ላይ ተገናኝተው ስላገኘው ደስ ብሎኛል አቤል እኔም አመሰግናለሁ ሲል መለሰላት። እናም እንደ ጓደኛም እንደ እህትም አይተኸኝ ችግርህን ልታማክረኝ ስለመጣ አመሰግናለሁ አለችው። እኔም አመሰግናለሁ አላትና እሺ አመሰግናለሁ ካለም በኋላ ግራ ገባው። ፍርሃት፣ የፍርሃት ፊት ነበር ፊቱ ላይ የሚነበበው። እናም አቤል የተሰማህን ነገር ሁሉ ልታናግረኝ፣ ልታማክረኝ ግድ ይልሃል እሺ ስትለው እሱ በሀሳብ ውስጥ ስለነበረ ከተቀመጠበት ደንግጦ ብድግ አለ። እና አቤል ቁጭ በል ምንድን ነው? አለችው። ሰላም ተኝታም ቁማም የምታስበው ስለ እነሱ ቤተሰብ ነበረ እና በህልሟም ያየችው ደላላው መቶ ሊወጋት ሊያርዳት ሲል ነበረ እና በህልሟ እዝቄል ስሜ አንቺ እናቴን አሰቃይተሻታል ሰድበሻታል ተፍተሽባታል መተሻታል ብዙ ነገር አድርገሻታል እናቴን እገልሻለሁ ሲላት እሺ ይቅርታ ሁለተኛ አይለመደኝም ስትለው አንቺ ነሽ ምራቅሽን የተፋሽባት ንገሪኝ እኔ ደምሽ ነው የምጠጣው ስሚ እኔ እናቴን አንላቀቅም እኔ እና አንቺ አለቀሽም እገልሻለሁ ሲላት ብርቱካን ሰምታ ስለነበረ ከክፍሏ መጣችና ዊ ውህ ልጅ ምን ሆነሽ ነው ስትላት፣ ብድግ ብላ እናንተ እያሴራችሁብኝ ነው አደለ ልትገሉኝ ስትል መለሰችላት። ደግሞ ማን ነው የሚገልሽ አረባክሽ ስትላት፣ አሁን ሽቁመሻትኝ የምጠጣ ውሃ ምጭልኝ አለቻት። አቤል ቁጭ በልና አዋራኝ ይውልህ እንደ ጓደኛ እንደ ህት ቁጭ በልና አዋራኝ እንደ ታካሚ እንዳታየኝ። እሺ፣ ምንድን ነው የሚረብሽህን ነገር? በደንብ ብንገረኝ እኔ እረዳሃለሁ፣ አቃለሁ። ከተዋወቅን ትንሽ ቀናችን ነው፣ ረጅም ጊዜ አልቆየንም ስትል ነገረችው። እሽ አለ። እናሱም ተረጋግቶ ቁጭ አለ። ባለትዳር ነኝ፣ ባለቤቴም ሰላም ትባላለች። በጣም ጥሩና መልካም ሰውናት፣ ግን ፀባይዋ ከባድ ነው። ከሰው ጋር አትግባባም። እሷ ያላችሁን እንጂ ሰው ያለውን በፍጹም አትሰማም። እናም ከእሷ ጋር ምንም ሰላም የለንም። ይኸውልህ አሁን ላይ ቤቴ ሁሉ ሰላም የለውም። ቤቴ ሁሉ አስጠላኝ። ይኸውልህ ምናልባት ከአንተ ጋር የሆነ ችግር ሊኖር ይችላል። በፍጹም ሰላም ማለት ከሰው ችግር ይልቅ የረስ የራሷን ማስቀደም የምትወድ ሴት ናት ስትል ሲል መለሰላት። ከዛ ብርቱካንም ውሃ ልታመጣላት ዞር ስትል፣ አንቺ ነይ ተመለሽ! እናንተ ሴረኞች እስስቶች ናችሁ። ነይ ምን አቃለሁ ምን አርገሽ እንደምታመጭበት ውሃውን እኔ ራሴ አምጥቼ ጠጣለሁ ትላታለች። እኔ እኮ አቃለሁኝ አቃለሁ። እዚህ ቤት ስትመጪ ምን ልታደርጊ እንደመጣችሁ አቃለሁ። እናንተ ልትገሉኝ ነው፣ ያንን ስስት ልጅሽን ቆይ ስትላት፣ ደግሞ ከልጅ ጋራ ምን አገናኛችሁ? ከሱ ጋራ ከዚህ እየመጣኮ እንደምታገኙ ማላቅ መሰለሽ? ታዲያ እሱኮ በውጭ ነው እኮ ምንገናኘው ማን ያቀል። እቤትም ልታገናኙ ልትገናኙ ትችላላችሁ። አረ በፍጹም ቤትሽ መቶ አያቅም አለቻት። እናም እቤታችን አንድ ትልቅ በሰራተኛ መልክ መታ እናትህ ነኝ ብላኝ፣ ዲኤንኤ እኔ አምኜ ተቀብያት ነበር። ዲኤንኤ እንድንመረመር አደረገችን። ስንመረመር እናትና ልጅ እንዳልሆን ታወቀ። እናም ሰላም አሁን ላይ እሷን በቃ መቀመጫ መቆሚያ ያሳጥታታለች ሲላት፣ የሚገርም ታሪክ ነው የምትነግረኝ እና ታዲያ ለምንድን ነው እሷ ሴትዮ በቤታችሁ መቀመጥ አስፈለገ? ስትለው ምናልባት መጠጊያ መሄጃ የላት ይሆናል ለዛ ነው ሲል መለሰላት። ሰላም ማለት ራስ ወዳድ ነች አላት። ደላ ላይ ያልከውስ ደላላውም ምንም በቂ ነገር እንደሌለው አውቃለው። ደላላውም ስለዚህ እስኪ ስለ ነጻነት ደግሞ ፖሊሶቹም ነጻነትን የማግኘት ነገር እጅግ በጣም አሳስቧቸው፣ እባክ ጓደኛዬ፣ ይሄ ነገር ውስብስብ ታሪክ ነው። ስለዚህ ነገሩ እየከረረ ይመስለኛል ጓደኛዬ፣ ስለዚህ ወደ ሀዋሳ መሄድ አለብን ይለዋል። እጹብም ቤተክርስቲያን ቁጭ ብላ ጸሎት እያደረገች ነበረ። እንዲሁ ይህንን ልጅ የመረሳበት የራሴ የምለው ህይወት ስጠኝ አዲስ የመጀመሪያው ህይወት ስጠኝ እያለች ፈጣሪዋን ትማጸናለች። ግራ ገብቷታል። እስቄልን ሁለተኛ እንደማታገኘው ነግረዋለች። እረቃ እንደምትሄድም ነግረዋለች። በፊት ለፊቱ እሷም እንደምትወደው እራሷን ታውቃለች። ና ስለዚህ እሱን የምትረቅበት መንገድ ነው እየፈለገች አለችው እናም ግራ ገብቷታል። እናም አቤል ስለ ነፃነት ሁሉን ነገር ዝግዝግ ካርጎ ነገራት። ምናልባት ሰው ይኑር አይኑር አላውቅም፣ ግን የድሮ ፍቅረኛ እንደነበረች አውቃለሁ። የሆነ ሰዓት ላይ ጠፋችብኝ። እጅግ ብዙ ተሰቃይቻለሁ በሷ የተነሳ። ከዛ ከፈተና ከስቃይ በኋላ ነበረ ሰላምን የተዋወቅኳትኝ እና ወደ ትዳሩ አለም የገባሁት። እናም ሰላምን ካገባው በኋላ ግን ልጅ ብንወልድም ልጃችን እሷ ጸጉር ቤት በሄደችበት ሰዓት ነበረ ልጃችን ሰራተኛ ለሰራተኛ ሰጥታ በሄደችበት ሰዓት ስትመለስ ከጸጉር ቤት ስትመለስ ነበረ ልጇ እንደሞተ ቤት ውስጥ ሳይሆን ውጭ ነበር። ሰራተኛዋ እየጮኸች አካባቢ ሰውም እያለቀሰ ያገኘችና ከዛም በኋላ ነው እሷም ከሰራተኛ ጋር ስምምነት ያጣች፣ ሰውን ማመን ያጣች። ከዛም በኋላ ነው ግን ሰራተኛዋ ምንም እንዳላደረገችው ልጁን ይታወቃል። በምን ምክንያት እንደሆነ ባናቅም ልጃችን ግን ሕይወቱ አልፏል። እናም ግራ ገባኝ እኔ ምን እንደማደርግ አትሰማኝም ታያልኳት ረጅም ጊዜ ሆኗታል ወልደ ልጃችን መተካት ስንችል እሷ ግን ሰዎችን በአንድ አይን ነው የምታየውና አሁን ያለችዋን ሰራተኛም እያሰቃየቻት ነው ትልቅ ሰው ናት እጅግ እንደ እናቴ ነው ማያት በዲኒ ውጤታችን እናትና ልጅ ባንሆንም ይላታል። የሚገርም ነው ምን ጉድ ነው እያለች ዶክተርን በጽሞና ታዳምጠዋለች